ከለውጡ በፊት የነበረው አጠቃላይ ሎ ኢንፎርስመንት ኤጀንሲስ፣ መከላከያው፣ ደህንነቱ፣ የሳይበር ሴኩሪቲ ተቋሙ ያለው ብቃት እና ዛሬ ያለውን ብቃት ማወዳደር አይቻልም። በጣም ከፍተኛ ዲፍረንስ ነው ያለው። ዛሬ ያለው ለኢንፎርስመንት ኤጀንሲስ ምንም አይነት ስጋት ከዚህና ከዚያ ሊፈጠር፣ ኢትዮጵያ ካለን ችግር ኦቨርካም እንደምታደርግ ጥርጥር የለውም። ከፍተኛ ብቃት ፈጥረናል። ያኔ ጥይት እንለምናለን። አሁን ጥይት እናመርታለን። ያኔ በጣም በርካታ ጉዳዮች እንገዛለን። አሁን እናመርታለን። ያኔ ስንገዛ ብዙ ወዳጅ ስላልነበረን ግዢውም ችግር ነው፣ ልመናውም ችግር ነው፣ ገንዘቡም ችግር ነው። አሁን የተሻለ ገንዘብም አለን፣ የተሻለ ወዳጅም አለን፣ የተሻለ የመግዛት አቅምም አለን። መስራት ብቻ አይደለም፣ መቶ ሰላሳ ሚሊየን ህዝብ ስላለን ብቻ ሳይሆን ሰልጥነን ተደራጅተን በአዳዲስ እውቀትና ታክቲክ ሀገራችንን ሉዓላዊነታችንን ለመከላከል ያለን አቅም ለውድድር የሚበቃ ጉዳይ አይደለም። እውነቱን ለመናገር እነዚያ ፈተናዎች ባይፈጠሩ ኖሮ በዚያ ልክ እንደረጅ ነበር ወይ የሚለውን እጠራጠራለሁ። መለስተኛ ስራ አንሰራ ይሆናል ግን በዚያ ልክ መጠንከራችን እጠራጠራለሁ። የመከላከያን ብንተውና የኢንሳን ብንወስድ ከለውጡ በኋላ ሰፋፊ ቨርቹዋል አታኮች ነበሩ። በኢንተርኔት ማብራት ኃይላችንን፣ ቴሌኮሙኒኬሽናችንን ማጥቃት ሰፋፊ ነበሩ። እነዛን ቨርቹዋል አታክ ይሄ የመሬት ሶቨሬኒቲ ብቻ ሳይሆን የቨርቹዋል ሶቨሬኒቲችን ለመጠበቅ ሰርት የሚባለው ሲስተም ወይም በሳይበር ሴኩሪቲ የመጣን ጥቃት የመለየትና የመከላከል አቅም የገባህ የገነባንበት ልክ በጣም ከፍተኛ ነው። ያኔ ጥቃቱ እንደዛ እያለ ባይመጣ ኖሮ በዚህ ልክ እንገነባው ነበር ወይ አይዳውት እና መከራ ነው። ዋጋ አስከፍሏል። ህይወት በልቷል። ንብረት አውድሟል። ብዙ ብዙ ጥፋት አጥቷል። በዚያው ልክ ደግሞ የማናውቀውን ብቃት የማናውቀውን ነገር ፈጥሮ አልፏል። ጥፋቱ ቁስሉ አለ፣ ጥቅሙ ግን ለልጆቻችን ይሸጋገራል። ካለምንም ጥርጥር የኢትዮጵያ ሉዓላዊነት የኢትዮጵያ አንድነት ዛሬ ለኢትዮጵያ መንግስት ስጋት አይደለም። በተሟላ መንገድ ሉዓላዊነታችንን ከማንም ኃይል መጠበቅ እንችላለን፣ በተሟላ መንገድ እንደዚህ አይነት ቁመና የፈጠርነው በስራ ነው። ፈተና ነው የመጣው። ኮሮና ልሰትልሽ እንደ ሁለተኛ ምሳሌ ኮሮና ዓለምን የናጠ አደገኛ ቻሌንጅ ነው። እንደ ኢትዮጵያ ላለ ገና ለውጥ ለጀመረ ሀገር፣ እንደ ኢትዮጵያ ላለ ተቋም ላልመሰረተ ሀገር ሳይሆን ለትልልቆቹም ቢሆን ገንዘብ ላላቸው የጤና ተቋም ለገነቡት ቢሆን ፈታኝ ነገር ነበር። ግን እኛ ልክ ኮሮና መጥቶ አፍሪካኖች ይጎዳሉ፣ ይሞታሉ፣ ያልቃሉ የሚሉ ሟርቶች ነበሩ። እና ውይይት ስንወያይ እንደ መንግስት አቋም ወሰድን። ይሄ ሟርት ነው። ከዚህ ኮሮና ውስጥ በተቻለ መጠን ሕይወት እየታደግን ለልጆቻችን ሀገር የምትቀጥልበትን መንገድ እንስራ። በሽታ መጣ ብለን በራችንን፣ ደጃችንን ዘጋግተን በረሀብ ማለቅ የለብንም እንጠቀምበት። አንደኛው መሬት ጦም ማደር የለበትም አለ። ሁሉም ሰው ይስራል። መቼም መከራ ያስተባብራል፣ ተሰባሰብን ሰራል። ዛሬ በምርት የመጣው ውጤት ቀጣይ ስራ የጠየቀን ቢሆን የዚያ ጊዜ መሬት ጦም ማድረግ የለበትም የሚለውና በአመት ሁለት ማምረት ሶስት የማምረት ልምምዱ መፍጠራችን በእጅጉ ለኢትዮጵያ አግዟል። አየር መንገዳችን ነው። ኮሮና እንኳን በአየር እንቅስቃሴ ቀርቶ ሰው እርስ በርሱ መገናኘት ያቆመበት ሲዝን ጊዜ ነው። የእኛ አየር መንገድ ደግሞ አንድ አመት ስድስት ወር ከስራ ውጭ ሆኖ ቢቆይ እንደ ሌሎች ሀብታም መንግስታት ከፍተኛ ሀብት ኢንጀክት ስለማናደርግ ይወድቃል። ሰስቴን ማለት ሰርቫይ ማድረግም ይቸገራል። የለም ወንበር እንፍታና ካርጎ እናርገው ብለን ዓለም ያገናኝ አየር መንገድና ከሲክስ ፐርሰንት በላይ ሬቬኑ አግኝተዋል። በዛ አመት እድገት አግኝተዋል። በኮሮና ውስጥ በኮሮና ውስጥ ዓለም ላይ በትልቁም በትንሹም ሀገር አየር መንገዶች መንግስታት ኢንጀክት ሳያደርጉላቸው ሰርቫይ ያደረጉ የሉም። ብዙ የወደቁ አሉ፣ ግን ሰርቫይ ያደረጉትም በመንግስት ድጋፍ ነው። እኛ አንድ ብር አልሰጠነውም። ያንን ቻሌንጅ ወደሚመቸን መንገድ ቀይሮ ተጠቀምበት። በጣም በርካታ ምሳሌዎች ማንሳት ይችላሉ። ፈተናዎች፣ ኮሮናም ይሁን አንበጣ፣ ጦርነትም ይሁን ሌላ መልክ ያለው ፈተና የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ያን ለማየት የሰከነ ማንነት፣ የሚያስተውል ማንነት ችግርን በችግርነቱ ብቻ ሳይሆን ከችግር ውስጥ የሚገኝ እድልን ፈልቆ የማውጣት ብቃት እስከተፈጠረ ድረስ በእያንዳንዱ ፈተና ውስጥ ጠቀሜታዎች አሉ። ለምሳሌ አሁን ዓለም ላይ ያለው የታሪፍ ሁኔታ አስጊ ነው፣ አስጨናቂ ነው። ለእነ ኢትዮጵያ ያሉ ሀገሮች ከባድ ነገር ነው። ተቀምጠን ተወያየን፣ እንጠቀምበት። እድል አለው፣ ችግር ብቻ ለማል። እውነቱን ለመናገር ከፍተኛ ጥቅም እያገኘንበት ነው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 የሚያደርሱ ጉልበት እንዲሆኑ አድርገን እንጠቀምባቸዋለን።